ሁሉም በቃ ምንም እንዳላሳለፈ ሰው እኔ አሳልፌ ብርኪ መስጠት አልችልም። ምንም ነገር ቢሆን ማለት ነው፣ ሀይ ብዬ የኔ ቆንጆ። እኛም የምንፈልገው ይሄንን ነው፣ እኛም የሚፈልግ ነው ይሄንን ነው። ምንም ቢሆን ምን ቀብራራሽን አሳልፈሽ እንዳሰጭ። አሁን ግን ይሄ የህጉን ጉዳይ ግን እጅን እንድትይዥኝ አልፈልግም። እንደዚህ ልክ እዚህ ድረስ መደረስ ደግሞ እንደ ልማድህ እርቅ ነው የሚያምርብህ። አስታርቀህ ከመጣህ እኛ በስነ ምግባር ሁለት መቶ ሺህ እናስገባለን። እነሩታ ና ብርሽን ስታስታርቅ ነው እኮ ነ ሀይሚ፣ አንቺ እንዳይደብርሽ፣ አንቺ እንዳታለቅሽ፣ አንቺ እንዳይከፈሽ ብዬ ተመትቼ ዝም አልክ። እውነት ነው። በብሩኬ ከመጣባት ሀይሚ ይከፋታል። ልክ ነህ፣ ግን እምባዋ ጠብ ማይል ሴት ናት። እንቦ ጠባይ ያናድደኝ ምንም ያክልን ትንቢል እኔ እሱ እስር ቤት ገብቶ ምናም ማየት አልችልም። እሺ እኔ እኔ ይሄው እኔ ይቅርታ አልጠይቅ። እውነት ነው ትክክል ነው ሀይሚ ይቅርታ መጠየቋ ትልቅነቷን ነው ያሳየችው ብላችሁ ነበር ቤተሰቦች። እኔ ደግሞ እሷ አላጠፋችም ለምን እሷ ትላለች ብያችሁ ነበር። ጥያቄን ስለመለሳችሁልኝ አመሰግናለሁ። እሷ ብሩክን ማንም እንዲነካባት አትፈልግም። ለዛ ነገሮቹን ለማብረድ በእኔ ምክንያት እንዲህ ሊፈጠር አይችልም እሱ እስር ቤት ገብቶ ማየት አልፈልግም ብላ ለሱ ብላ ነው ራሷን ዝቅ ያደረገችው ብላችሁኛል። ኦኬ ልውሰድላችሁ። እንደዛ እኔ ደግሞ እሷ መች አጠፋችና ነው፣ ለምንድን ነው ዝቅ የሚያደርጋት ለምን ብዬ ነው እኔ የተናገርኩት እኔ ሀሳብ። ስለዚህ አያችሁ ስንመካከር እንድንግባባለን፣ አሁን ተግባብተናል። ቤተሰቦች ማለት ነው። ሰላም ጤና ስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ማታ በሰራውላችሁ ቪዲዮ አንዳንዶቻችሁ ሀሳቤን ተቀብላችሁታል። አንዳንዶቻችሁ እኔም ጥያቄ ጠይቂያችሁ ጥያቄ መልሳችሁልኛል። እንዲሁም ደግሞ ሀይሚ ምን ጥፋት አለባትና ለምን ትንበረከካለች? ለዳኒ ተንበረከካ ማታውቀው ንብሩ ጋ ዳኒ ጋር ለምን ትንበረከካለች ብዬ ጠይቂያችሁ ነበራ ምክንያቱም ሳስበው እሷ አላጠፋችም። እሷ እሱን እሱን እያለች ነው። እንዴት ብዬ ነው አሁን ላይ ገባኝ ስትነግሩኝ ማለት ነው። ለዚህ ነው ቤተሰቦች አያችሁ፣ ጥፋት ቢኖርብን እንኳን ተመካክረን እንደዚህ እንግባባለን ያልኳችሁ እና ውድ ቤተሰቦች ጥያቄን አክብራችሁ ስለመለሳችሁልኝ በጣም አድርጌ አመሰግናችኋለሁ። ነገር ግን አሁንም ቢሆን ሀይሚ ከዚህ በኋላ እሺ አሁን የሄደችበት ይቅርታ የጠየቀችበት መንገድ ሶኬ ለብሩክ ነው፣ በነገራችን ላይ ማለት ነው። አንድ ነገር ላስታውሳችሁ ብሩክ የፈለገ ነገር ከሀይሚ ጋር የፈለገ ቢኮራረፍ የፈለገ ነገር ቢሆን በክፉ ማንም እንዲያነሳት አይፈልግም። ማንም ይህን እንድታውቁ ይህን እንድታውቁ ፈልጋለሁ። በነገራችን ላይ ማለት ነው፣ እኔ አሁን ብሩክን ወደዋለሁ ብል እኔ ሀይሚን ስለ ሀይሚ ጥላቻ እያወራው ብዙዎቻችሁ በራሳችሁ አንግል እያያችሁ የሀይሜ ጥላቻ ያለብኝ ነው ይመስላችሁ። እኔ ግን አይመስልብኝ የለብኝም፣ እግዚአብሔር ነው የሚያውቀልብኝ ማለት ነው። ሶ ዛሬ እልላቸው የመጣውን ነገር ብሩክ ሀይሜን የሚነካባት ሰው እንደማይወድ ታውቃላቸው። ሀይሜ ብሩክን የሚነካባት ሰው በፍጹም አትፈልግም። እሷ እንደፈለገች ልታመናጭቀው፣ ልታገላብጠው ትችላለች። ሌላ ሰው ግን የሆነ እንኳን አይደለም ይሄን ያክል ህግ ቦታ ዝቅ አድርጎ እንኳን የሚያይባትን ሰው አትፈልግም። በደንብ ስላየኋት ነው በእርግጠኝነት ማለት ነው። እዚህ ጋር ሁለቱም ስሜታቸው አንድ አይነት ነው፣ ብሩክም አይፈልግም፣ እሷም አትፈልግም። አይኔቨር ብዙ ቦታ ቪዲዮ ላይ ማየት ትችላላችሁ ውድ ቤተሰቦቼ እና ግን አሁን ነገር ግን ምን እላችሁ ፈልጌ ነው ሀይሚ ከዳኒ ህይወት ውስጥ ካልወጣች ካራቀች፣ አሁንም ቢሆን የዳኒ ወጥመድ ክፍት ነው፣ በጣም ክፍት ነው። ብሩክን ለማጥቃት እድሉ ክፍት ነው። በዚህ አጋጣሚ የብሩክ አድናቂዎች ማለት ነው ለነገራችሁ የምፈልገው ነገር የብሩክ አድናቂዎች የሆናችሁ ብሩክ መንቃት አለብህ። አሁን ላይ የፈለገ ነገር ቢሆን መንቃት አለብህ። ምክንያቱም አንደኛ ጓደኞቹ ተቆርቁረዋል። እነ ረሙ ረሙ ደግሞ እኛ የምናቅህ በእርቅ በተለያየ ነገር ረሙ ቸኮሌት እኔ በጣም ነው የምወደው። ይቅርታ አድርጉልኝ። ማለት በእናቱ ፍቅር ነው እሱን የምወደው። ለእናቱ ያለው ክፍር በእንደዛ ነው የምወደው ረሙን ማለት ነው። አሁን ግን በጨረቃ ፋሚሊ ውስጥ ገብተህ የሆነ ነገር ብታረግ እንትን አንለ አንን ላቀቅም አንን ላቀቅም። በስነ ስርዓቱ ለማስታረቅ ለማግባባት ከሆነ ሌሎቹን አላቃቸውም። ያንኛውን ልጅ አውቋለሁ ከይሳም ጋር ሲሰራ፣ ግን ያን ያክል እንትን አለውም። ብዙም አልከታተሉ። ረሙ ግን ገና ቲክቶክ ላይ ለእናቱ ያለው ፍቅር በጣም ነው የሚማርከኝ እና ረሙ እናከብረሃለን፣ እንወድሃለን። በጨረቃ ፋሚሊዎች ግን በሁለቱ መሀል ገብተህ መጥፎ ነገር ቆሰቆሳለሁ ብትል አንፋታህም፣ አንፋታህም። ከወዲሁ ራስህን ዝግጁ አድርግ። በቃ ለእርቅ የፈለግከውን ነገር አድርግ፣ አስታርቅልን። በጣም ደስ ይለናል፣ ይህን እንደግፋለን። ከዛ ውጭ ግን ሌላ ዝባዝንኬ ምናምን አመጣለሁ ብትል ረሙ፣ ውርድ ከራስህ። በጣም ነው የምናከብርህ፣ በጣም ነው የምንወድህ። ይሄ ነው መልእክት ለረሙ። ሌላው ብሩክ የፈለገ ነገር ሰው ቢደውልልህ አለምንም በቃ የሆነ ግዴለሽ ሆነህ መንቀሳቀስ እንደሌለብህ ማወቅ አለብህ። ፕሊዝ ፕሊዝ ፕሊዝ ፕሊዝ የዚህን ያክል ደስታችንን እንዳታጠፋው። በጣም መጠንቀቅ ያለብህ ሰዓት አሁን ነው። በቃ ዳኒ አንድ እናንድ ራሴን ያዋረድኩት ራሴን ዝቅ ያደርኩት ለሀይሚ ብዬ ነው እያለ ነው ሶ ለሀይሚ ብሎ ሳይሆን ለራሱ ስላሳፈረው ነው ያደረገው ነገር። ምክንያቱም በሀይሚና በብሩክ መሀል ገብቶ ሊበጠብጥ የፈለገው ነገር አልተሳካም። ብሩክ ባጭሩ ቀጠፈው። በቃ ከአሁን በኋላ ደግሞ የሚጠቀምበት እድል አንድና አንድ ጥሩ ሰው እየመሰለ በሀይሚጋ ነው በሀይሚጋ ነው። ምንም ጥርጥር የለውም፣ የሆነ ነገር ይፈጠራል። ሶ ብሩክ ራስን መጠበቅ አለበት። በምን አይነት መንገድ እንደሚያጠቃ አታቅም አታቅም። ሌላው ሐሰን ሐሰንና ረሙ አይታችኋል ከዚህ በፊት እንዴት ቦክስ እንደተጀማመሩ። የሆነ ነገር ጸብጸብ ይሸተኛል፣ ሐሰን ጋር ማለት ነው። ከማን ጋር እንደሚጠላ ባላቅም፣ የሆነ ሐሰን ጋር የሆነ ነገር ይሸተኛል። ኤኒዌይስ ሐሰን ከብሩክ ጋር ተግባብታችሁ ሰላምን ለመፍጠር መመለስ አለባችሁ፣ ሰላምን ለማምጣት መጣር አለባችሁ። እንደዛ ብዬ ነው የማስበው። ሲቀጥል ብሩክን ጠብቀው ሐሰን ተብዬው ማለት ነው። አሰንተ ብየው ማሄተ ብየውም ጉዞሽን ሁሉ ቀይረሻል። ጉዞሽን ሁሉ ትተሻል። ከሀይሚ ጎን ሆነሽ ሀይሚ ብቻዋን የትም ቦታ መሄድ የለባትም። በቃ ለማንኛውም ውሳኔ አንች መኖር አለብሽ። ተከታተያት። ምክንያቱም ሀሳብሽንም ጉዞሽንም ሰርዘሻል አደለ። እኔ ይሄ ሁሉ ብጥብጥ ኖሮ ሄጄ ሰላም አላገኝም ብለሻል። ትክክል፣ ትክክል። ብዙ ነገር እንዳሳለፍሽ እናቃለን ከሀይሚ ጋር ህይወቷንም የታደግሽላት ልጅ ነሽ። ከዚህ በፊት ታማ ሆስፒታልም ተኝታ አብረሻል፣ ተጨንቀሻል፣ አልቅሰሻል፣ ተጠበሻል፣ እናውቃለን። ነገር ግን ከዚህ ከጎኗ ሆነሽ ዳኒ ጋር በፍጹም መገናኘት መሄድ የለባትም። በቃ አለቀ። ስለዚህ አሁን ወደ ህግ ወስዳለሁ ብሏል። ወደ ህግ የሚወስድበት መንገድ እንኳን ህግ የሚቆመው ለተጎጂ ብቻ አይደለም። በነገራችን ላይ ህግ ቢሄድ እኮ አደጋው አደጋው ሪስኩ ከባድ ነው። ግን ደግሞ ብሩክ የሰራው ነገር ፕራንክ ነው። ፕራንኩ ይጣራል፣ በቃ ውሸት እንደሆነ ይታወቃል። ፕራንኩ በፕራንክን የተጀመረው ሰው ለምን መታው ለምን ደበደበው በሚባለው ነገር እሱም ስሙን አውጥቶ ነው በአደባባይ ያዋረደው። ይሄ አንድ ማስረጃ ነው። ምናልባት ማስረጃውን ስላላወጣ እንግዲህ ቪዲዮ ላይ ስላልወጣ ሊክድ ይችላል ካላችሁ ያው እኛ ባናየውም ሀይሚን አይቻለው ላለች ሀይሚ እንግዲህ ሃይሚ ምስክር አለች። በአደባባይ ስሙን እንዳጠፋው ማለት ነው። ስለዚህ መንግስት ህግ ለሱ ስለተደበደበ ለሱ ብቻ አይደለም የሚወስነው። ለሱ ብቻ አይደለም፣ ምክንያቱም ከዲያኔ ጋም ጥፋት አለ ጥፋት አለ። ምንም ቢሆን ምን ጥፋታቸው እኮ ነው የሚታይላቸው ሰው ምንም፣ ይሄ በህግ በኩል የሚያስፈራቸው ነገር የለም። ቤተሰብ ብዙዎቻችሁ ደግሞ አንዳንዶቻችሁ ታለቅሳላችሁ። ለምንድነው የምታለቅሱት? አታልቅሱባቸው በእናታችሁ አታልቅሱባቸው። የእናንተን እንባ ሲያይ እኮ ደስ አይላቸውም ነሱ። ነገሩ ያስለቅሳል፣ ግን አንዳንዴ የሆነ ዋጥ ቆምጣጣ፣ መራራ መሆን አለባቸው። የጨረቃ ፋሚሊኛ ጀግንነትን ና ያስተማረን፣ በቃ ከሀይሚም ብትሉት ከቦሩኬም ብትሉት በቃ ቆምጣጣ መሆን በቃ ላመናችሁበት ነገር በቃ ቆራጥ ስለዚህ እነሱ የጀመሩትን ነገር እስከ መጨረሻ ድረስ እንዲጨርሱት እናንተ አቅም ነው መሆን ያለባችሁ፣ እንጂ ለምንድን ነው ላይብ ላይ እየከፈታችሁ የምታለቅሱት? በጣም ቲክቶክ ላይ እያለቀሳችሁ የምትፖስቱ አላችሁ። ለምን አታልቅሱባቸው? እንደዚህ እንባ እኮ ጥሩ አይደለም። እንባ ለሰው ልጅ ጥሩ አይደለም። እነሱም እኮ ይሄን ነገር ወደው ፈልገውት አይደለም። አንዳንዶቻችሁ ደግሞ ስራ ነው ትላላችሁ። ኦኬ፣ ስራ ነው፣ ስራ ይሁን፣ በቃ መጨረሻውን ማየት ስራ ከሆነ በተረዳችሁት መንገድ እንደ ስራነቱ መናገር ያለባችሁ መናገር ነው። ሌላ ምን አዲስ ነገር አለ? ስራ ነው። አንዱን ከፍ አንዱን ዝቃት አድርጊ ትላላችሁ። እኔ እኮ የመጡበት አመጣጣቸውን ነው እያደነቅ ያለሁት። ገባችሁ? አመጣጣቸውን ነው እንጂ ስለ ስራው ስለ ፕራንኩ እኔ አይመለከተኝም። እሱን መጨረሻ ላይ ሲናገሩ ሁላችንም የምናውቀውን የሚሆነው ግን፣ ይዘውት ለሚመጡ ቪዲዮ ሀሳብ፣ ሀሴት ነው የምሰጠው። አሁን ዛሬ አይሚ ብሩኬን አሳልፌ በምንም ታምርም በጣላውም ቢበድለኝም ምንም ቢያደርገኝ አሳልፌ አልሰጠውም እሱ እስር ቤት ገብቶ ማየት አልፈልግም ብላለች ይሄ አንድ በቃ ለፍቅር መስዋዕትነት መክፈል ነው ማለት ማታ ተኝቼ ተረጋግጬ ቪዲዮውን ሳየው ሳስበው በቃ አንዳንዴ የሆነ ነገር ስታዩ ታስባላችሁ እንደ ሰው እኮ ወዲያውኑ ወዲያው ሀሳብ ላይ መጥላችሁ ይችላል እኔ አሁን ወዲያው ስሰራ ያው ጥያቄን ጠይቂያችኋለሁ መለሳችሁልኛል። ለምን ትንበረከካለች የሚለው ሃይሚ ጥያቄ ሆኖብኝ ነበር። መለሳችሁልኝ። ኦኬ፣ ልክ ናቸው ብዬ ድጋሜ ቪዲዮን ማየት ጀመርኩኝ። እና አሁን እሷ በብሩክ በኩል ምንም ዓይነት ነገር ጭንቅ እንዲደርስበት አስፈልግም። በቃ ብትጠላውም ብትጠላውም፣ ይሄ ማለት እንግዲህ ፕራንግም ሆነ ድራማም ሆነ ያስተምራል። ፍቅር እስከ መቃብር የሚባል ነገር አለ አይደለ? አንድን ሰው እንግዲህ እሱ አሁን ከብሩክ ጋር ተጣልታለች ከህይወቴ ወጥቷል ብላ ነው እየሰራች ያለችው ማለት ነው። ግን ከህይወቷ ማስወጥተው ለዛ ሰው ዋጋ መክፈል እንዳለባት ያንን ነው ያስተማረችን ሃይሚ ማለት ነው። እንግዲህ ቪዲዮውን በተረዳሁት መልኩ፣ እኔ ያየሁት መልክ፣ እኔ ባየሁት ነው የምነግራቸው። የሚያስተምር ነው ካላችሁ እንደዛም ድራማ ቢሆንም፣ ብሩክ እዚህ ጋር አንተ ሳታስበው የሆነ እሱ ዳኒ እንደደረሰበት አይነት ነገር እንዲደርስብህ በፍጹም አንፈልግም። በፍጹም ይህን ነገር እንድትጠነቀቅ አሳስቤ ነው ነው የምነግር ብሩክ። ይሄ ነገር ሜሽን አድርጉለት፣ ቲክቶክ ላይ ብዙዎቻችሁም እንደዚህ እየጻፋችሁ ሜሽን አድርጉለት። ምክንያቱም እንጃ ማየት አልፈልግም ከዚህ በኋላ እንጃ፣ እሱ ተደብድቦ እንዳይ አልፈልግም። ምናልባት ዳኒ በእንደዚህ አይነት ወይ ሊመጣ ይችላል፣ አይታወቅም። እኔ ወንድነቴን አስነቄ ዝቅ ብዬ ምናምን እያለ ነበር ለሀይሚ ብዬ ነው ያለው። እንግዲህ ይሄ ሀይሚ ብዬ፣ ሀይሚ እንግዲህ ለሀይሚ ብዬ ነው ሁሉን ነገር እያለ ያለው። እኔ እኮ የሚገርመኝ ነገር በግርግር ሀይሚን ሊወስድ ሊበላ ነው እኮ ያስበው። ከአንበሳ ጉሮሮ ማን ያወጣ ስጋ ነው እኔ እያልኩ ያለሁት። ቤተሰቦች ለምን እንደምትናደዱብኝ እኳ አላቀም አንዳንዶቻቸው ለምንድን ነው የምትናደዱት? እስኪ ንገሩኝ። እስኪ የለንም ጥያቄ ልጠይቃችሁ እስኪ ንገሩኝ። ለምንድን ነው የምትናደዱት? እኔ እኮ ሀይሜን እንዴት አድርጌ ነው ዝቅ ማደርገት? ቆይ አሁን እንዴት ጥሩ ስራ ስትሰራ በቃ ስለ ስራዋ ነው ማውራው። መጥፎ ነገርም ሲሆን ይሄ ነገር ባታረጊው ሀይሚ በዚህ መንገድ ባትሄጂ ነው እኔ የምለው። ሌላ ምን አልኩኝ እኔ ስለ ሀይሚ? ኧረ ተው ተረዱኝ፣ ተዉ ተረዱኝ። ሀይሜን ሀይሜን የምትሉ ሰዎች ተረዱኝ። ከቻላችሁ ተረዱኝ፣ ካልቻላችሁ ደግሞ ዝም በሉ፣ አትይውኝ ሃይሚን ሀይሚን የምትሉ ልጆች መረዳት ከቻላችሁ ተረዱኝ። እኔ ከሀይሚ ምንም ችግር የለብኝም። ብቻ ነው የምፈልገው ከብሩክ ጋር እንድትታረቅ ከብሩክ ጋር ያላት ልክ እንደ በፊቱ ብሩክን ማየት ፈራለሁ። እኔ የምትለው ቃሏ ያ ቃሏ ነው የናፈቀኝ። እኔ ሌላ ምንም አልፈልግም። እኔ ምን እፈልጋለሁ እንዴ? ቆይ እንዴት ብዬ ላስረዳችሁ? እየበጠበጥኩ ላጠጣችሁ? እኔ አልገባኝም። ሲቀጥል ደግሞ ሀይሚን አትጥሪያት እንዴ? ሃይሚ እኮ የሚዲያ ሰው እኮ ናት። ምን ሆናችሁ ነው እንዴ? ለእናንተ ብቻ እንድጠሯት እናንተ ብቻ እንድታሞግሷት ማንፈቀደላችሁ? ማንፈቀደላችሁ? በሚዲያ ላይ ወታ ታቀኛለች። በእርግጠኝነት በሚዲያ ላይ ወታ ሲስ የምትባይ ልጅ ስሜን አታንሺው ስትለኝ፣ ኦኬ ትእዛዝ ነው የዛን ሰዓት። ኦኬ ምንም ጥያቄ የለው። አሁን ግን አዳሚ እየተነሳ ለምንድነው የሃይሚን ስም አታንሱት? ዋይ ለምንድንነው? ለምንድነው የማላነሳት ስንት በሚሊዮን አደል እንዲህ የሚያት ኢትዮ ቻናል ላይ ኮ ያለችው፣ ፕራይቬት እኮ አይደለም ያለችው። ማለት ራሳችሁን ጠይቁ፣ እንደዚህ ብላችሁ የምትሉ ሰዎች ማለት ነው። ነገርኳችሁ። እኔ ኔ ከአንዴም ሁለቴ አስሬ መለፍለፍ አይጠበቅብኝም። እኔ ከሀይሚ ጋር ምንም ችግር የለብኝ። በቃ የምትሰራቸውን ስራዎች ነው የምናገረው። እኔ የብሩክ ፍቅረኛ እስከሆነች ድረስ ወድጄ ሳይሆን በግዴ ነው የምወዳት? ለምን ብሩክን ስለምወደው? ብሩክን ተወጀዋለሽ አደል እያላችሁ የምታሽቀብጡት አብጡት። አዎ ወደዋለሁ። የእሱ የሆነን ገንዘብ ደግሞ መውደድ ግድ ይለኛል። ይሄ ግዴታዬ ነው። እናንተ ስላላችሁ ሳይሆን ግዴታዬም ነው። ግን እኔ ደግሞ በግዴታዬ ሳይሆን ሀይሚን በስራዋና በስነ ምግባሯ ነው መወዳት። ስለዚህ ይዛ የምትመጣውን ነገር ይዛ የምትመጣውን ቪዲዮ ሃሳብ ይሰጥበታል፣ ይሰራበታል። እኔ ብቻ አይደለሁም የምሰራው ሁሉም ሰው ነው የሚሰራው። ሙሉ ቪዲዮቸውን እየጫኑ አይደል እንዲሚሰሩት? እኔ እንደውም ትንሽ እቆርጣለሁ። በቃሌ ነው ማውራው። እኔ ለምንድን ነው የሚቆረቁራችሁ? በቃ አይቆርቁራችሁ። ከቆረቆራችሁ ፍራሽ ይገዛላችኋል። ምንም ማድረግ አልችልም። ለማንኛውም ብሩህ አለማየሁ ራስህን ጠብቅ፣ ራስህን ጠብቅ። ለምን እንደነገርኳቸው ነው። አንዱ አንድ ኦደንሴ ማለት ነው አይዲያ ተሰጫቸው ብለሽኛል። ምን ላድርግ? እንደዛ ብሎ እኮ ነው አሁን እንደዛ ብሎ ነው የሚመጡበት። በጊዜ ሰላም ካልወረደ እውነት በሀይሚ በኩል መተው ነው የሚያጠቁት። ብሩክን ስለማታውቁ ነው ስላልገባችሁ ነው። በሌላ በምንም መንገድ ያገኙትማ ግን በሃይሚ ሀይሚ ስለሆነች ደካማ ጎኑ በሱ ያገኙትና ያጠቁታል። ብሩክ ደግሞ መጠንቀቅ አለብህ። ከሰው ጋር መሄድ አለብህ። ብቻ መሄድ የለብህም። ብቻንም ከሆንክም በቃ ሬድ የሆነ ተጠንቅቀህ በቃ። ይህ ድራማን በሉት ምንም በሉት እስከሚያልቅ ድረስ በድራማ መልክም ቢሆን ብሩክ የሆነ ቦታ ተይዞ በዳኒ ሊደበደብ ተደብድቦ ማየት አልፈልግም እኔ፣ እግዚአብሔርም ማየት አልፈልግም። ስለዚህ ሀይሚየም ተኬር ራስሽን ጠብቂ፣ ሸበላሽን አሳልፈሽ እንዳትሰጪ። አሁን ያላችሁበት ነገር በጣም ጥሩ ነው። ሀይሜም ይቅርታ የጠየቀችበት ነገር አልገባኝም ነበር። ቤተሰቦች ጠይቄያቸው ስለነገራችሁኝ አመሰግናለሁ። በጣም ቴንኪው። ክበሩልኝ ማለት ነው። ውድ ቤተሰቦች፣ ሌላውን እንግዲህ እየቆየን የምናየው ነገር ይሆናል። እነረሙ የሌሎቹን ስም አላውቀውም፣ ይቅርታ አድርጉልኝ። አንዱ ናቲ ይባላል። ያኛው ልጅ ስሙን አላውቀውም፣ ይቅርታ። በዚህ አጋጣሚ ቪዲዮ እንካየው ማለት ነው። እነሱም እንግዲህ አንዳንድ ቪዲዮ ይዘው መጣሃቸው አይቀርም። እናንተ በትዕግስት